ሰላም ጤና ይስጥልኝ። የተከበራችሁ የጉባለች ቤተሰቦች ከብሔራዊ የደህንነት ምክር ቤት የተሰጠውን መግለጫ ከዚህ እንደሚከተለው እናነባለን። ታጣቂዎችን ወደ ሰላማዊ ሕይወት ለመመለስ የህብረተሰቡ ተሳትፎ ምትክ የለውም፣ የተደራጁ የኢኮኖሚ ወንጀሎችንና ሻጥሮችን ማምከን ያስፈልጋል፣ በኃይልና በአመፅ ፍላጎትን የማስፈጸም መንገድ ከሽፏል በማለት ነው መግለጫው የሚጀምረው ብሔራዊ የደህንነት ምክር ቤት ሚያዝያ አንድ ቀን 2017 ዓ.ም ባደረገው ስብሰባ ሀገራዊ፣ ቀጠናዊና ዓለም አቀፋዊ ሁኔታዎችን ገምግሟል። ኢትዮጵያ ለዘመናት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ዲፕሎማሲያዊ ስብራቶች ገጥመዋት ነበር። እነዚህን ስብራቶች በመጠን ወደ ብልጽግና የምታደርገውን ጉዞ እያፋጠነችም ትገኛለች። እነዚህን ስብራቶች በመጠገን ወደ ብልጽግና የምታደርገውን ጉዞ እያፋጠነች ትገኛለች። እስካሁን የጀመረቻቸው ሪፎርሞች እየተሳኩ፣ የወጠነቻቸው ኢኒሽቲቮች ፍሬ እያፈሩ፣ በዓለም አቀፍ መድረኮች ያላት ተሰሚነት እየጨመረ፣ ብሔራዊ ጥቅሞቿን ለማስከበር የምታደርገው ጥረት ውጤት እያስመዘገበ መሆኑ ለዚህ ምስክር ነው። ከዓለም አቀፍ የፋይናንስ ተቋማትና አጋሮች ጋር በተደረጉ ውይይቶች እየተገኙ ያሉ የፋይናንስና የኢኮኖሚ ድጋፎች ለፖለቲካዊ ኢኮኖሚያዊና ማህበራዊ ሪፎርሞች ስኬት ያላቸው አበርክቶ ከፍተኛ ነው። በልማትና በፖለቲካ መስክ እየመጡ ያሉ አዎንታዊ ለውጦች ሀገራዊ ሰላም እንዲጸና አስተዋጽኦ ያበረክታሉ። ሀገራዊ የሰላም ሁኔታው ከጊዜ ወደ ጊዜ እየተሻሻለ መጥቷል። ይህንንም የምክር ቤቱ ግምገማ አመላክቷል። ከኢኮኖሚያዊና ፖለቲካዊ ለውጥ በተጨማሪ የሰላም ሁኔታው እንዲሻሻል ያደረጉ ምክንያቶችም አሉ። ህዝቡ የግጭትና የጦርነትን አስከፊ ገጽታ በማየት ከግጭት ጠማቂዎች ጋር ላለመተባበር ያሳየው ቁርጠኝነት ወይም ቆራጥነት የመጀመሪያው ነው። መንግስት ለሰላማዊ መፍትሄ ያለው የጸና አቋም እና ያደረገው እንቅስቃሴ በሁለተኛነት የሚጠቀስ ነው ምንም እንኳን በአንዳንድ ወገኖች እኩይ ዓላማ የተነሳ የትግራይ ህዝብ የሚፈልገውን ያህል ሰላም ባያገኝም በትግራይ የነበረው ጦርነት በሰላም እንዲፈታ መንግስት ባደረገው ያላሰለሰ ጥረት ሕዝቡ እፎይታ እንዲያገኝ አስችሎታል። የሰላም ስምምነቱ መንግስታዊ አገልግሎቶች እንዲጀምሩ፣ ማኅበራዊና ኢኮኖሚያዊ ሥራዎች እንዲከናወኑ፣ መሠረተ ልማቶችም እንዲጠገኑ አድርጓል። በአማራና በኦሮሚያ ክልሎችም መንግስት ሕግ በማስከበርና የሰላም መንገዶችን በማበረታታት ባከናወነው ተግባር አያሌ ውጤቶች ተመዝግበዋል። ታጣቂዎች የሰላም መንገድን መርጠው በሰላም ገብተዋል። ህዝብ የሰላም ባለቤት በመሆን አካባቢውን ማስከበር ጀምሯል። ክልላዊ የጸጥታ መዋቅሮች ተጠናክረዋል። የኢኮኖሚ እንቅስቃሴዎች በታቀደላቸው መንገድ መከናወን ጀምረዋል። የሸቀጦችና የሰዎች ዝውውር የተሻለ ደረጃ ላይ ደርሰዋል። በሌሎችም የሀገራችን አካባቢዎች የሰላምና የጸጥታ ሁኔታው ይበልጥ እየጸና እንደሚገኝ የደህንነት ምክር ቤቱ በጥልቀት ገምግሟል። ይህ በእንዲህ እንዳለ የአፍሪካ ቀንድ ቀጠና ካለበት ነባራዊ ሁኔታ ዓለም እየሄደች ከምትገኝበት የፖለቲካና የኢኮኖሚ መንገድ፣ እንዲሁም ሀገራችንን ልናደርስ ከምንፈልግበት የብልጽግና ደረጃ አንጻር ትኩረት የሚሹ ጉዳዮች መኖራቸውንም ምክር ቤቱ ተመልክቷል። የመጀመሪያው በ21ኛው ክፍለ ዘመን ሊኖር የማይገባውን ፍላጎትን በኃይል የማስፈጸም ኋላቀር አማራጭ የሚከተሉ አካላትን የተመለከተ ነው። እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጭም ይገኛሉ። የራሳቸውን አካባቢ ከሌላው የበለጠና የተጎዳ አድርገው ያያሉ። መነጋገርና መወያየትም አይፈልጉም። ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎት በኃይል ብቻ ማስፈጸም መለያቸው ነው። አልፎ አልፎም ጥፋት የጋራ ዓላማቸው በመሆኑ ተቀናጅተው ለማጥፋት ይሞክራሉ። ህጋዊ የፓርቲ ሽፋኖችን ለህገወጥ ተግባራት ይጠቀማሉ። ከኃላፊነት የተነሱ አኩራፊ ፖለቲከኞችን በመጠቀም ህገወጥ የፖለቲካ እንቅስቃሴ ያደርጋሉ። በሃይማኖት ተቋማት ውስጥ የሚገኙ አንዳንድ የመልካም አስተዳደር ችግሮችን ለሁከት ተግባር ለመጠቀም ይሰራሉ። ሁለተኛዎቹ አካላት በተለያዩ ቦታዎች ተቀምጠው በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር በመተባበር የመንግስትን ስራዎች በማደናቀፍ የህዝብን ምሬት በመጨመርና የሐሰት ወሬዎችን በማዛባት የተጠመዱ ናቸው። የሐሰት ወሬዎችን በማባዛት የተጠመዱ ናቸው። በማኅበራዊ ቦታዎች፣ በቤተ እምነቶች፣ በመሥሪያ ቤቶችና በንግድ ቦታዎች ተሰግስገው እኩይ ዓላማቸውን ለማስፈጸም ይሞክራሉ። ሸቀጥ ይደብቃሉ። የአቅርቦት እጥረት ይፈጥራሉ። የውጭ ምንዛሬ ስርጭትን ይገድባሉ። ኮንትሮባንድ ያካሂዳሉ። በሕገወጥ መንገድ ሰዎችንና መሳሪያዎችን ያዘዋውራሉ። በሙስና በዘመድ አዝማድና በብልሹ አሰራር ህዝብን እንዲማረር ሆን ብለው ይሰራሉ። ሦስተኛዎቹ የሐሰት ፕሮፓጋንዳውን የሚመሩ ክንፎች ናቸው። መደበኛውንና ማኅበራዊውን ሚዲያ በመጠቀም የሕዝቡን ሰላም ይረብሻሉ። በጦር ሜዳ ሲሸነፉ፣ ሴራዎቻቸው ሲከሽፉባቸው፣ በሰልፍና በአመፅ የሚወድቅ መንግሥት ሲያጡ የመጨረሻ አማራጫቸውን በመጠቀም ላይ ይገኛሉ። የሐሰት ታሪክ ይፈጥራሉ፣ የሐሰት መረጃ ይቀምራሉ፣ የሽብር ወሬ ያደራሉ፣ የሁከት ዜና ይፈበርካሉ። የፖለቲካ የአስተዳደርና የጸጥታ ተቋማት ከህዝቡ ጋር ተቀናኝተው በሚሰሩት ሥራ የጥፋት ኃይሎች ዓላማ እንዳይሳካ አቅማቸው ምኞታቸውም ከንቱ ሆኖ እንዲቀር ለማድረግ ተችሏል። ከነዚህ ሀገራዊ የጸጥታ ሁኔታዎች በተጨማሪ ዓለም አቀፋዊና ቀጠናዊ ሁኔታዎችም በደህንነት ምክር ቤቱ በጥልቀት ታይተዋል። የዓለም የኢኮኖሚ ሁናቴ፣ እየተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች፣ እየታወኩ ያሉ ዓለም አቀፍ የንግድ መስመሮች፣ እየፈረሱና እየተዳከሙ የሚገኙ ሀገሮች፣ እየተበራከቱ ያሉ የሳይበር ጥቃቶች፣ እየተነጣጠሉ ያሉ ነባር ዓለም አቀፋዊ ትብብሮች፣ እየተፈጠሩ ያሉ አዳዲስ ዓለም አቀፋዊ ጥምረቶች በሀገራችን ላይ ሊያሳድሩት የሚችሉት ተጽዕኖ በዝርዝር ውይይት ተደርጎበታል። የተቀመጡ አቅጣጫዎች፦ ሰላም፣ ጸጥታና ደህንነት ከፖለቲካዊ ኢኮኖሚያዊና ማህበራዊ ሁኔታዎች ጋር የተሳሰሩ ናቸው። ፖለቲካዊ ብስለት፣ ኢኮኖሚያዊ እድገትና ማህበራዊ መረጋጋት የአንድን ሀገር የሰላም የጸጥታና የደህንነት ሁኔታዎችን ያሻሽላሉ። ከዚህ አንጻር በሀገራችን የተጀመሩ ሪፎርሞችን ወደ ማጽናት ምዕራፍ ማድረስ ይገባናል። አምራችነትን ማበረታታት፣ የሲቪል ሰርቪስ ሪፎርምን በተያዘለት ጊዜና ደረጃ መተግበር፣ ለወጣቶች ሥራ መፍጠርና ማሰማራት፣ የሰዎችና የሸቀጦችን ዝውውር ይበልጥ ማቀላጠፍና ሰላማዊ ማድረግ፣ ኮንትሮባንድንና ሕገወጥ ንግድን መቆጣጠር፣ የመሠረተ ልማትን ደህንነት በሕዝብና በጸጥታ አካላት ማረጋገጥ የተጀመሩ ኢኒሽቲቮችን በመፍጠንና መፍጠን ስልት ይበልጥ ውጤታማ ማድረግ የበልግና የክረምት ስራዎችን በተገቢ እቅድና አመራር ለውጤት ማብቃት የትምህርትና የጤና አገልግሎቶች በየትኛውም አካባቢ ፈጽሞ እንዳይቋረጡና የተቋረጡትም እንዲቀጥሉ ማስቻል አስፈላጊ ነው። ለዚህም የሚመለከታቸው አካላት ተናበው ተቀናጅተውና በጋራ እቅደው የሚፈለገውን ውጤት እንዲያመጡ አቅጣጫ ተቀምጧል። በሀገራችን የተለያዩ አካባቢዎች ያሉ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ ነው። ይህን ስራ ይበልጥ ውጤታማ ለማድረግ ባህላዊ መንገዶችን ጨምሮ ሁሉንም አይነት ሰላማዊ መንገዶች መጠቀም ይገባል። የሰላም መንገድን መርጠው ለሚመጡ አካላት ተገቢውን እንክብካቤ ማድረግና ሰልጥነው ወደ ህዝቡ እንዲቀላቀሉ መስራት ያስፈልጋል። በሌላ በኩል ደግሞ የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱት ላይ የተጀመረውን ህግ የማስከበር ተግባር አጠናክሮ መቀጠል ያስፈልጋል። ከኢትዮጵያ ጠላቶች ተልዕኮ እየተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ ባንዳ ኃይሎች ከዕለት ወደ ዕለት አቅማቸው እየደከመ ተቀባይነታቸውም እየከሰመ መጥቷል። የገንዘብና የሰው ኃይል ምንጫቸውም እየነጠፈ ነው። ነገር ግን ፈጽመው እስኪጠፉ ድረስ ህግ የማስከበር የሰላም አማራጮችን አሟጥቶ የመጠቀምና ህዝብን የማንቃት ስራዎች ወሳኝ ናቸው። ይህን ካለፈው በበለጠ ለማከናወን የሚያስችል ስልትና አቅጣጫዎችን በደህንነት ምክር ቤቱም ተቀምጧል። እዚህም የሚመለከታቸው የፌዴራልና የክልል አመራሮች በእቅድ የተቀመጠውን ፈጥነው በመተግበር ውጤት ማምጣት እንዲቻል አቅጣጫም ተቀምጧል። በተለያዩ መዋቅሮች ተደብቀው ሽብር የሚነዙ የመንግስትን ስራ የሚያስተጓጉሉና ህዝብን የሚያማርሩ የተለያዩ ሚዲያዎችን በመጠቀም የሐሰት መረጃ የሚያሰራጩ አካላትን በመረጃና በማስረጃ ላይ ተመስርቶ ለማጥራት የተከናወነውን ተግባር ምክር ቤቱ በአድናቆት ተቀብሎታል። አሁንም ቢሆን ግን እነዚህን አካላት ለማወቅ ለህግ ለማቅረብና ለማጥራት የሚያስችል ስራ ይፈልጋል። ለዚህም በህግ በጸጥታና በሌሎች አካላት የሚከናወኑ ተግባር ተጠናክሮ መቀጠል እንዳለበትም ምክር ቤቱ ወስኗል። ከሚመለከታቸው የሀገር ውስጥና የውጭ አካላት ጋር በመነጋገር እነዚህን የወሬ ጌቶች ለህግ ለማቅረብ የተጀመሩ ስራዎች ይበልጥ መቀጠል አለባቸው። ሐሰተኛ መረጃዎቻቸውን ህዝብ እንዲያውቅ የማድረጉ ተግባር አቅምና ስልትን ጨምሮ መከናወን አለበት። ከዚህ ባሻገር አግባብነት ባላቸው የሀገራችን ህጎች አማካኝነት ተገቢውን ህግ የማስከበር ስራን ለመስራት የሚመለከታቸው ሁሉ አቅደውና ተቀናጅተው እንዲሰሩ አቅጣጫ ተቀምጧል። የተደራጁ የኢኮኖሚ ወንጀሎችንና አሻጥሮችን ማምከን ብሎም ፈጻሚዎቻቸውን ለህግ ማቅረብ ወቅቱ ወቅቱ የሚጠይቀው ተግባር ነው። ከየትም አቅጣጫ የሚነሱ ህገ ወጥ የሰዎች የሸቀጦችና የመሳሪያ ዝውውሮችን የሚከላከሉና የሚያስተካክሉ ህጋዊና ተቋማዊ አሰራሮችን መዘርጋት ተገቢ ነው። የገንዘብ የኢኮኖሚና የአስተዳደር ተቋማት ከጸጥታ አካላት ጋር በመቀናጀት አስፈላጊውን አስተዳደራዊና ህጋዊ እርምጃዎች እንዲወሰዱ አቅጣጫ ተቀምጧል። የኢትዮጵያን ዓለም አቀፋዊ ተሰሚነት የሚያሳድጉ የዲፕሎማሲ ውጤቶች እየጨመሩ መጥተዋል። ይህን ይበልጥ በመስፋፋትና በማጠናከር የኢትዮጵያን ብሔራዊ ጥቅም በዓለም አቀፍ ደረጃ ማስከበር ተገቢ ነው። በተለይም ደግሞ የኢትዮጵያን የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫም ተቀምጧል። በአፍሪካ ቀንድ ቀጠና ያለው ሁኔታ እንዲረጋጋ ለህዝቦች ኢኮኖሚያዊና ማህበራዊ ትስስርና እድገት ምቹ እንዲሆን ውጥረቶች እንዲረግቡና ችግሮች በሰላማዊ መንገድ እንዲፈቱ ኢትዮጵያ የያዘችው አቋም ለዘላቂ ሰላምና እድገት ቁልፍ መሆኑን ተመልክተናል። በመሆኑም በቀጠናው ላይ ተገቢ የሆነውን ሚና ለመጫወት የሚያስችልን አቅጣጫ በምክር ቤቱ ተቀምጧል። ኢትዮጵያ በአሁናዊ የዓለም ፖለቲካዊና ኢኮኖሚያዊ ሁኔታ ውስጥ የፖሊሲ ነፃነቷን አስጠብቃ ጥቅሞቿን አስከብራ ተገቢ ሚናዋን እንድትጫወት የተሰጠው ጥበብ የተሞላው አመራር የሚደነቅ ነው። ይኸው ጥበባዊ አመራር አሁንም ተጠናክሮ ኢትዮጵያ ዓለም አቀፋዊ ፈተናዎችን ሁሉ ተሻግራ ተገቢ ሉዓላዊ ደረጃዋን እንድትይዝ ያደርጋል የሚል ጽኑ እምነት አለን። ህዝባችንም ሰላሙን በመጠበቅና በማስከበር የጀመረውን አኩሪ ተግባር እንዲያጠናክር በዚሁ አጋጣሚ አደራ እንላለን። ወደ ሰላማዊ መንገድ የሚመጡ ታጣቂዎች ከዕለት ወደ ዕለት ቁጥራቸው እየጨመረ ነው። እነዚህን ታጣቂዎች ተቀብሎ ወደ ሰላማዊ ህይወት ለመመለስ የህብረተሰቡ ተሳትፎ ምትክ የሌለው ነው። በመሆኑም ለዚህ ስራ የተቋቋሙ አካላት ከማህበረሰቡ ጋር ይበልጥ ተቀናጅተው እንዲሰሩ አቅጣጫ ተቀምጧል። በኃይልና በአመፅ ፍላጎትን የማስፈጸም መንገድ ከሽፏል፣ ውጤትን እንደማያመጣም በተግባር ታይቷል። ይህንን መንገድ በማወቅም ሆነ ባለማወቅ የተቀላቀሉ ወገኖች ወደ ሰላማዊ የሐሳብ መድረክ እንዲመጡ ጥሪ እናደርጋለን። መንግስት ለሰላማዊ ውይይት ዛሬም ዝግጁ መሆኑን ደግመን እናረጋግጣለን። የጸጥታና የደህንነት ተቋማት የሀገርን ሰላምና ደህንነት ለመጠበቅ እየከፈሉት ያለውን መስዋዕትነት ምክር ቤቱ አድንቋል። የሀገራችን ሁለንተናዊ ብልጽግና እስኪረጋገጥ ድረስ የጀመራችሁትን የአርበኝነት ተግባር እንድታጠናክሩ ደግመንም አደራ እንላለን። ዓለም አቀፉ ማህበረሰብ የኢትዮጵያን የሰላም እና የልማት ሥራዎች በመደገፍና እያስመዘገበች ላለችው ለውጥ እውቅና በመስጠት ላደረገው አስተዋጽኦ ምክር ቤቱ ያመሰግናል። ኢትዮጵያ በቀጠናው በአህጉሩና በዓለም አቀፍ ደረጃ ሰላምንና ደህንነትን ለማረጋገጥ የነበራትንና ያላትን ከፍተኛ ሚና በመረዳት ዓለም አቀፉ ማህበረሰብ ሁለንተናዊ ድጋፉን አጠናክሮ እንዲቀጥል በዚሁ አጋጣሚ አደራ እንላለን። የሀገራችን ብልጽግና አይቀሬ ነው። ከጅምሩ የተገኙ ውጤቶችም ይህንን ይመሰክራሉ። ሪፎርሞቻችንና ኢኒሼቲቮቻችን ፍሬ እያፈሩ ናቸው። ፈተናዎች እያለፉ፣ ቋጠሮዎች እየተፈቱ ችግሮች እየተቀረፉ በመሄድ ላይ ናቸው የኢትዮጵያ ቀጠናዊ አህጉራዊና ዓለም አቀፋዊ ሚና ይበልጥ እየጠነከረ መጥቷል የሰላም የጸጥታና የደህንነት ሥራዎቻችንን ይበልጥ አጠናክረን ተቀናጅተንና ተናበን በማከናወን የህዝባችንን እርካታ ለማረጋገጥ ያለንን ዝግጁነት በዚሁ አጋጣሚ እናረጋግጣለን የብሔራዊ ደህንነት ምክር ቤት ሚያዝያ አንድ ቀን 2017 ዓ ም አዲስ